ጤና ስጥልኝ ክቡራና ክቡራን፣ በያላችሁበት እግዚአብሔር ሰላም ከሁላችን ጋር ይሁን በማለት መርሃ ግብራችንን ጀምረናል። ይህን መንፈሳዊ ፔጅ ላይክ በማድረግ ሰብስክራይብ በማድረግ ሁሌም አቀርብላችሁ ደግሞ እንዲደርስላችሁ የደውሏ ምልክት በመጫን ከኔ ጋራ አብራችሁ ቆዩ በማለት የዛሬውን መርሃ ግብራችንን ጀምረናል። እንግዲህ ለተከታታይ ሳምንታት ማሕሌተ ጽጌ ከተጀመረ ጀምሮ የማሕሌተ ጽጌ ትርጓሜን ሳቀርብላችሁ ነበረ እንደምታውቁት። ዛሬም ደግሞ የጥቅምት ሀያ አንድ ን 2014 ዓ ም ሌሊት የሚቆመውን ማሕሌተ ጽጌ ንባቡንም ትርጓሜውንም አሰማችኋለሁ። ንባቡን ትርጓሜውን አውቀን ደግሞ ማሕሌቱን ስንቆም ከዛ ጣዕመ ዝማሬ ጋራ ምስጢሩን አውቀን ስንቆም በጣም ህሊናችን ሰማያዊ ሰማያት ይገባል በቅድስት ድንግል ማርያም ፍቅር ጣዕመ ፍቅር በእውነት ስጋችን፣ ነፍሳችን፣ መንፈሳችን ሁሉ ይደሰታል፣ ይረካል እና ትርጓሜውን አሰማቸዋለሁ። የምስጢር ባለቤት ልል እግዚአብሔር ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃድ ይሆንልን። ጥቅምት 21 በሚቆመው ማሕሌተ ጽጌ ላይ የመጀመሪያው ማሕሌተ ጽጌ እንዲ ይላል። ትመስል ምኪ ማርያም እለተ ሳልስተ ወራቤተ ዘወለደ ትጽጌ ወፃህ ያለም ብርህተ። ካይበ ትመስል ሳቤተ ዕለተ እስመ ፈሬየት ኪያኪ ተአምረ ግዕዛን ሰንበተ ለዕለ በሰማይ ወምድር ዘኮንኪ ረፍተ ወደ አማርኛ ስንመልሰው አበባና ብርሂት የዓለም ፀሐይን የወለደች ማርያም እናትሻና ሶስተኛዋንና አራተኛዋን እለት ትመስላለች። ዳግመኛም ሰባተኛው ዓለትን ትመስላለች። በሰማይና በምድር ላሉ እረፍት የሆንሽ የነፃነት ምልክት ሰንበት አንቺን አፍርታለችና የሚል ልዩ ምስጋና ነው። እንግዲህ አባጽዬ ድንግል ከአባ ገብረ ማርያም ዘደብረ ብርሃንታ ጋራ በመሆን የደረሰው እንግዲህ ቅድስተ ቅዱሳን ድንግል ማርያም በሰባቱ ዕለታት ትመሰላለች። በተለይ በውዳሴ ማርያም ትርጓሚያችን ላይ እንተረጉመዋለን። ቅድስት ድንግል ማርያም ከዕለተ እሑድ እስከ ዕለተ ቀዳሚት ባሉት ዕለታት እንዴት እንደምትመሰል በተለይ በትርጓሜ ላይ በስፋት ይታተታል። ያንን ትርጓሜ ደግሞ ብዙዎቻችሁ ፍልሰታ ውዳሴ ማርያም ስተረጉም አሰምቻችኋለሁ። ትርጓሜውንም እስቲ ለማስታወስ ሰምተ ነው እንድንመለስ በአክብሮት ጋብዛችኋለሁ። አንድም ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሑድ ትመሰላለች። በዕለተ እሑድ ለአስራው ፍጥረት የሚሆኑ ነፋስ፣ እሳት፣ ማይ፣ መሬት ተገኝተዋል። ከእሷም ለዘኮነ ምክንያት ግብሩ በህላው ይሁን እንዲለው ስራው ፍጥረት ጌታ ተገኝተዋልና። በዕለተ ሰኑም ትመሰላለች። በዕለተ ሰኑ ከዚህ እስከ ብሩ ሰማይ መልቶ የነበረው ነው ከሶስት ከፍሎታል። አንዱ ዙሪያውን አጎልጉዶ በጽንፈ ምድር ወስኖታል። ውቅያኖስ ይባላል። አንዱን ወደ ላይ አውጥቶ ሰቅሎታል። የብርሃናት መመላለሻ ነው። ጠፈር ይባላል። አንዱ ከጠፈር በላይ አኑሮታል። ሃኖስ ይባላል። የማይረጋ ግዝ ብፁሃ ነው። ጠፈር የእመቤታችን ብርሃኔ ጌታ። ይህም የጠፈር ምሳሌ ሆነች እንጂ መቼለት ምሳሌ የሆነች ብሎ አይፈርስም። እለት የእመቤታችን ብርሃኔ ጌታ ጠፈር ጌታ ከእመቤታችን የነሳው ስጋ ምሳሌ በለተሰሉ ስም ትመሰላለች። በለተሰሉ ስ ለታብቁል ምር ሀመል ማለሳይል ዘዘላ በበዘሩ ወበበዘመዱ በበጽየሆ በበነገዱ በበፍሬሆ ወበበአምሳሌው ባለ ጊዜ በጽፍር የሚለቀሙ አትክልት፣ በማጭድ የሚታጨዱ አትክልት፣ በምሳር የሚቆረጡ እጽዋት ለስጋውያን ምግብ የሚሆኑ ለዘር ተገኝተዋል ከእሷም ለመንፈሳውያን ምግብ የሚሆን ጌታ እንበለዘር ተገኝተዋልና። ይህማ የምድር ምሳሌ የሆነች እንጂ መቼለት ምሳሌ የሆነች ቢሉ አይፈርስም። እለት የመቤታችን ምድር የማይጸኗ ፍሬ የጌታ ምሳሌ በለተረቡም ትመሰላለች። በለተረቡ ለይኩኑ ለይኩኑ ብርሃናት አቤት ውስጥ የጠፈረ ሰማይ ባለ ጊዜ ለስጋውያን ምግብ የሚሆኑ ፀሐይ፣ ጨረቃ ከዋክብ ተገኝተዋል ከእሷም ፀሐይ ጽድቅ ጌታ ተገኝተዋልና። በለታሐሙስም ትመሰላለች። በለታሙስ ለታውፅ ባህር ዘመደ እንስሳ ተወሳዘ ይታወዘ ቦላ ሊው መንፈሳዊ ወት ባለ ጊዜ በልብ የሚሳቡ በግር የሚሽከረከሩ በክንፍ የሚበሩ በገመ ነፍስ ወት ሕያዋን ሆነው ጸንተው የሚኖሩ የባህር ፍጥረታት ተገኝተዋል። ከዚሁም በረለው በረለው ይሄዱ አሉ፣ ከዚያው ይቀርሉ አሉ፣ አንድ ጊዜ ወደ ባህር አንድ ጊዜ ወደ የብስ የሚሉ አሉ። በረለው በረለው ይሄዱ የይጥሙ ቃን፣ ከዚያው ይቀርሉ የጥሙ ቃን፣ አንድ ጊዜ ወደ ባህር አንድ ጊዜ ወደ የብስ የሚሉ ጸበገዳም ሲጸናባቸው ወደ ተላ ዓለም ተላ ዓለም ሲጸናባቸው ወደ ጸበገዳም የሚሉ የመናንያን የመነኮሳት ምሳሌ ምሄረ ወድቅ ጻ ሳድቅ ወሚራ የተነሳ እንዲልህ ሶባራኮም ለከሊሁ ባቲ በረከት ይላል ብሎ በልባቸው የሚሳቡ በከብታቸው በንብረታቸው ነግደው ከሚስታቸው ወልደው ስጋ ወደሙ ተቀብለው አስራት በኩራት አውጥተው የሚኖሩ የሚመናን ምሳሌ። በግራቸው በግራቸው የሚሽከረከሩ ከትሩፋት ወደ ትሩፋት የሚፋጠኑ የባህታውያን በክንፍ የሚበሩ ተመስጡ ያላቸው የሰማይታት ዕለት የመቤታችን ባህሬ ጥምቀት ምሳሌ። በዕለት ዓርብም ትመሰላለች። በዕለት ዓርብ ንግበር ሰብ አባሪያ ነው በአምሳሊነ ባለ ጊዜ ቀዳመ አዳም ከህቱም ምርት ተገኝቷል። ከሷም ዳግማዊ አዳም ጌታ በህቱም ድንግልና ተወልደዋልና፣ በለተቀዳሚትም ትመሰላለች። መሰላለች ዋመሳ ቤት ለታ ይረፈ እግዚአብሔርም ሁሉ ግብሩ ዛሃ ዘይግበር ባለ ጊዜ ስጋው ይረፍ ተገኝቶባታል። ከሷም የመንፈሳውያን እረፍት የሚሆን ጌታ ተገኝቷልና፣ እንግዲህ ውዳሴ ማርያም ትርጓሜን ሰምተን እንደመጣ ነው። ቅድስት ድንግል ማርያም ከለተሁድ እስከ ለተቀዳሚት ባሉት እለታት ትመሰላለች። አሁን ደግሞ በምናየው ማሕሌተ ጽጌ ላይ አባጽጌ ድንግል ደግሞ ሀናን ነው የሚመስላት። ሀና ቅድስታናን በእነዚህ እለታት ይመስላታል። በተለይ ከእለታት መርጦ በለተሰሉስ ወይም በማክሰኞ በለተረቡና በለተ ቀዳሚት ወይም በሰባተኛው ዕለት መስሎ ትመስል እምኪ ማርያም ዕለተ ሳልስተ ወራብተ ዘወለደት ጽጌ ወፀሐይ ዓለም ብሬተ ካይበ ትመስል ሳብተ ዕለተ እስመ ፈሪአት ኪያኪ ተኣምረ ግእዛን ሰንበተ ለእለበ ሰማይ ወምር ዘኮንኪ ረፍተ በማለት ቅድስት ድንግል ማርያምን የወለደችውን ሃናን በማክሰኞ ዕለት ይመስላታል። በለተ ረቡዕ ይመስላታል በለተ ቀዳሚት ይመስላታል ምስጢሩ ምንድን ነው የሚለውን አሁን እያብራራን እናያለን እንግዲህ ቅድስት ድንግል ማርያም በለታት እንደምትመሰል ሁሉ አሁን ደግሞ ሀና በለተ ማክሰኞ አባጽጌ ድንግል ይመስላታል እንደምታውቁት በለተ ሰሉስ ወይም ማክሰኞ አዝሬት አትክልት እጽዋት ተገኝተዋል። በተለይ ስለዚህ አበባ አንቺን አስገኝታለችና ሀናን በማክሰኞ እለት መስላታለሁ ብሎ ሊቁ አባ ጽጌ ድንግል ያነሳታል። ምክንያቱም ቅድስት ድንግል ማርያም በመጀመሪያዋ በእለተ ሰሉስ በተፈጠረችው የገነት አበባ ትመሰላለችና ነው። ለዚህም ስለ መጀመሪያው አበባ የጻፈልን አባታችን ሄኖክ ነው። የአዳም ሰባተኛ ትውልድ ሄኖክ የሆነው ሄኖክ በምዕራፍ ሰባት ከቁጥር አንድ እስከ ሀያ ሁለት ምን ይላል? የከበሩ ሰባት ተራራዎች አየሁ ይላል። ሙሉና አንቡት ሰባተኛውም ተራራ በእነዚህ መካከል ነው ይላል። በስድስቱ መካከል እንደሆነ ይጠቅሳል። ቁመታቸው ግን እንደ አትሮንስ ወንበር ሁሉም ይመሳሰላሉ። መዓዛ ያላቸው ዛፎችም ይከቡታል። በመካከላቸውም አንድ ዛፍ አለ። ከነርሱ አንዱስ እንኳን ለእኔ የሸተተበት ጊዜ ከቶ የለም። እንደ እርሱም ያሉ ሌሎች አይሸቱም። ከሽቱም ሁሉ ይልቅ ይሸታል። ቅጠሉም አበባውም እንጨቱም ለዘላለም አይጠወልግም። ፍሬውም ያማረ ነው። ፍሬው ግን እንደ ዘንባባ ፍሬ ነው። ያን ጊዜም ይዛፍ እንሆ ያማረ ነው፣ ለማየትም ያማረ ነው፣ ቅጠሉም መልካም ነው፣ ፍሬውም ለማየት ፈጽሞ የተወደድሁ ነው አያልሁ ይላል። በመጽሐፍ ሄኖክ ምዕራፍ ሰባት ከቁጥር አንድ እስከ ሃያ ሁለት ሙሉን አንብቡት እና ሄኖክ የተመለከታቸው እንግዲህ ሰባት ተራራዎች አሉ ሰባተኛ ይቱ ተራራ እንግዲህ በመካከል ያለች ናት እና ሊቃውን፣ ሲያመሰጥሩት ይህን የተመለከታቸው ስድስት ተራሮች በስድስቱ ቃላት ወንጌል ያመኑ የሚመናን ምሳሌ ናቸው። ሰባተኛ ይቱ ተራራ ደግሞ የቅድስት ድንግል ማርያም አምሳል ናት። ሰባት እንደምታውቁት ፍጹም ቁጥር ነው። እስመ ሁልቁ ሳብ በሀበብራውያን ፍጹም ውእቱ ይላል። እመቤታችንም በክብር ፍጽምት ናት። ያችን ተራራ የመዓዛ እጽዋት እንደከበቧት፣ እመቤታችንም በጻድቃን መዓዛ ንጽህና፣ ቅድስና ተከባለች። ካሉት ዛፎች ሁሉ ደግሞ እንደርሷ የሚሸት የሚመስላት የሌለችው በመካከላቸው ያለችው አንዲት ዛፍ ደግሞ ያው የቅድስት ድንግል ማርያም ምሳሌ ናት። ምክንያቱም የቅድስት ድንግል ማርያምን ማእዛ ንጽህና ማእዛ ድንግልና ከጻድቃን ንጽህና ድንግልና ጋር የሚመሳሰል አይደለም፤ የእሷ ልዩ ስለሆነ ነው። የማይጠወልግ ቅጠሏ አበባዋ እንደማይረግፍ ቅጠሏ እንደማይጠወልግ ለዘላለም የማይለወጥ የዘላለማዊ ድንግልናዋ አምሳል ነው እና ፍሬው ብዙ እንደሆነ በእሷም እሷም በድንግልናዋ የሚገኘው ክብር ብዙ መሆኑን ታላቁ አባት የኖክ ሲጠቁም ነው። ያቺ ፍሬዋ እንደ ዘንባባ የተነባበረ እንደሆነ የመቤታችንም ክብሯ እጅግ የበዛ መሆኑን ያሳያል። መትሕተ ተፈጣሪ መልዕልተ ፍጡራን ናትና። አንድም የዛፏ ፍሬ የልጇ ፍሬ ሕይወት የክርስቶስ ምሳሌ ነው። ያ ፍሬ ሲቆርጡት እየተካ እንደማያልቁሉ ለቤዛ ብዙሀን የተሰጠ የጌታ ቅዱስ ሥጋው ክቡር ደግሞ እለት እለት እየተሰዋ ሲሰጥ የመኖሩ ምሳሌ ነው። ያ ዛፍ ሄኖክ እንዳለው በአይን ለማየት ያማረ አስደሳች እንደሆነ ሁሉ በእመቤታችንም ንጽህና፣ ቅድስና፣ ድንግልና የሚገኘው ክብር ለአይነ ልቡና ደስ የሚያሰኝ መሆኑን ይጠቁማልና ሄኖክ የተመለከታት ያቺ አበባ ያቺ ቅጠሏ ማይጠወልገው አበባዋ ማይረክፈው ዛፍ በዕለተ ሰሉስ እንደተገኘች ንጽህናዋ ቅድስናዋ፣ በተለይ ደግሞ የማይለወዝ ዘለዓለማዊ ድንግልናዋ ታላቅ ነውና ሀና ቅድስታና እችን አበባ ያስገኘች ዕለተ ሰሉስን ትመስላለች በማለት ሊቁ ያመሰጥራል። ኤፍሬምም ምን ይላል? ኮንኪ አዝቀ ንጹሃ ይላል። ነፋሳት ያልወዘወዟት ሀሮረ ፀሐይ ያላጠወለጓት ለታብቁል ታብቅል ባለው ቃል ከልምላሜ ከአበባ ከፍሬ የተገኘሽ ግራ የተሰሉስ አንቺ ነሽ በማለት ያቺን አበባ ነፋስ እንዳልወዘወዛት ሐሮረ ፀሐይ እንዳላጠወለጋት እመቤታችንም፣ ጭነተ ስጋ ጭነተ ነፍስ የለባትም። በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቡና ያማረች፣ የከበረች፣ ያጌጠች ናትና በዕለተ ሰሉስ ውስጥ ትመሰላል። ለዚህ ነው ትመስል ምኪ ማርያም ዕለተ ሳልስተ ወራብዕተ ሦስተኛዋን ዕለት ትመስላለች። ምክንያቱም አበባ አንቺን አስገኝታለች እና ያቺ ኖክ የተመለከታት አበባ በለተሰሉስ እንደተገኘች ቅዱስ ፍሬህይወት ክርስቶስን የወለደችልን አማናዊት አበባ ድንግል ማርያምም ያስገኘቻት ደግሞ የወለደቻት ቅድስት ታናናትና ሀናን ሊቁ በዚህ መስላታል ማለት ነው። ወራ ቤተ አራተኛዋን ዕለት ትመስላለች። ምክንያቱም ዘወለደት ጽጌ ካለ በኋላ ወፀሐይ አለም ብርሂተ ብርሂት የሆነችውን የዓለምን ፀሐይ አንቺን አስገኝታለችና በዕለተ ረቡዕ መስላታል ይላል። በዕለተ ረቡዕ እንደምታውቁት ፀሐይ ጨረቃ ከዋክብት ተገኝተዋል። ቅድስታና ደግሞ ቅድስት ድንግል ማርያምን ወልዳለች። ድንግል ማርያም በፀሐይ ተመስላለች። ፀሐይ ለምንድን ነው በፀሐይ የተመሰለችው? ሲባል እንደምታውቁት ፀሐይ ምልአት አላት፣ ሁልጊዜ የሞላሽ ናት። ቅዱስ ጳውሎስ የቅዱሳንን ክብር ሲመስል ካል ክብሩ ለፀሐይ የፀሐይ ክብሩ ሌላ ነው ወካል ክብሩ ለወር የጨረቃም ክብሩ ሌላ ነው። ወካል ክብሮሙ ለከዋክብት የከዋክብትም ክብራቸው የተለያየ ነው። ኮከብን ኮከብ የኃይስ ክብሩ አንዱ ኮከብ ከአንዱ ኮከብ ይበላለጣል። ሙታንም ሲነሱ እንደዛ ነው ይላል። ቅድስት ድንግል ማርያምን በፀሐይ ተመስላለች። ምክንያቱም ፀሐይ ሁሌ ምሉ እንደሆነች ወይም ምልአት እንዳላት ቅድስት ድንግል ማርያምም በሃይማኖትም፣ በምግባርም፣ በንጽሕናም፣ በቅድስናም በዘላለማዊ ድንግልናም የመላሽ ናት ማለት ነው። ክብሯ ማይጎድል ነው። ስለዚህ ያቺ ፀሐይ በብርሃኗ መጉደል እንደሌለባት ቅድስት ድንግል ማርያምም ክብሯ የማይጎል መሆኗ ያቺ ፀሐይ በብርሃኗ መልታ እንድትኖር እመቤታችንም በቅድስና ጸንታ ትኖራለች እና ቅድስታና አበባ አንቺን ፀሐይ አንቺን በማስገኘቷ በለተሰሉስ መስላታለሁ፣ በማክሰኞ እለት ማለት ነው። በለተ ረቡዕ መስላታለሁ ካለ በኋላ እንደገና ካይበት መስል ሳቤ ተለተ ሰባተኛዋን እለት ትመስለኛለች ይላል። ሰባተኛዋን እለት ትመስለኛለች። ምክንያቱም አለ ራሱ አባጽጌ ድንግል ሲጠቅስ ማለት ነው። ምክንያቱም ሲያስረዳ ካይበት ትመስል ሳበይተ ዕለተ እስመ ፈረየት ኪያኪ ተአምረ ግዕዛን ሰንበተ ለእለበ ሰማይ ወምር ዘኮንኪ ረፍተ። ምክንያቱም አለ በሰማይና በምድር ላሉ ረፍት የሆንሽ የነፃነት ምልክት ሰንበትን አንቺን አፍርታለችና፣ ስለዚህ በዕለተ ቀዳሚት እመስላት አለው። አለ ያቺ እለተቀዳሚት እረፍት እንደተደረገባት ሁሉ ቅድስት ድንግል ማርያምም ከልጇ አማልዳ ለጻድቃን እሴት ለሀጣን ስሬ የታሰጥታ እረፍተ ነፍስ ሀጣን እንዲያርፉ ታደርጋለች ከልጇ በማልዳ። ስለዚህ እረፍተ ነፍስ ምታሳረፍ በምልጇ ቅድስት ድንግል ማርያምን ቅድስታና ወልዳታለችና ቀዳሚትን ትመስለኛለች፣ በማለት አባ ጽጌ ድንግልና አባ ገብረ ማርያም ዘደብረሃንታ በማሕሌተ ጽጌ ድርሰታቸው ላይ እንግዲህ ቅድስት ድንግል ማርያምን አክብረዋል፣ አወድሰዋል። ይሄ እንግዲህ የመጀመሪያው ነው። ከዛ በመቀጠል ሁለተኛው ማሕሌተ ጽጌ ደግሞ እንዲህ ይላል። ስብሃተ ፍቅርኪ ማርያም ኩሎ አሚረ በልሳነ ኩሉ ይጸጊ ወእየፈርህ አባረ ዛያረጥብ የብሰ ወያ የብስ ባሕረ እስመ ብኪ ጠለ ተአምር እንተረደቶ ነጸረ ጌዲዮን ሀበሰፋ ሰፋ አምሳለኪ ጸምረ። ወደ አማርኛ ስንመልሰው ማርያም ሆይ የፍቅርሽ ምስጋና ሁል ጊዜ በሁሉ አንደበት በት ያበባል፣ ድርቅንም አይፈራ የብሱን ያረጥባል ባሕሩን ያደርቃል። አምሳሌሽ የሚሆን ጸምርን በዘረጋባት ቦታ ጌዲዮን አወራረዱን ያየው ተአምር ጠል ባንቺ አለና የሚል እጅግ እጅግ እጅግ እጅግ ድንቅ ምስጋናን ነው የደረሰው። እንግዲህ ስብሐተ ፍቅርኪ ማርያም ኩሎ አሚረ በልሳነ ኩሉ ይጸጊ ወይ ይፈር አባረ ዛያረጥብ የብሰ ወብ ስ ባሕር እስመ ብኪ ጠለ ተአምር እንተረደቶ ነጸረ ጌዴዎን ሀበ ሰፋ አምሳለኪ ጸምረ በማለት ሊቁ ያነሳል። ይህንን እንግዲህ ምስጢሩን በምናነሳበት ጊዜ ድርቅን አይፈራም በሁሉ አንደበት ያብባልና የፍቅርሽ ምስጋና በማለት ነው የሚናገረው። እንደምታውቁት እንግዲህ ድርቅ በመጣ ጊዜ አበባ ይጠወልጋል፣ አበባ ይደርቃል። አበባ ሁልጊዜ እንዳበበች አትቀርም። ወቅቷ የአበባ ወቅት ሲያልፍ መድረቁ አይቀርም፣ መክሰሙ አይቀርም፣ መርገፉ አይቀርም። እንግዲህ አበባ በድርቅ ይደርቃል። የቅድስት ድንግል ማርያም ምስጋና ግን አይጎልም እንደ አበባ ወቅቱ ካበቃ በኋላ እንደሚከስም አይደለም። የእሷ ምስጋና ትውልድ ዘ ያለፍ ትውልድ ዘ የተረፍ ሁሉ ሚያመሰግናት ነው። ያለፈው ትውልድ ያመሰጋ መስግኗት ነበረ። በነቢያት ብንሄድ ንጽሕናዋን ቅድስናዋ፣ ዘላለማዊ ድንግልናዋ፣ ክብሯ እየተገለጸላቸው ትንቢት ይናገሩ ነበረ። ሐዋርያትም በመላው ዓለም ዞሮ ሲያስተምሩ ንጽሕናዋን ቅድስናዋ ሰብከዋል። ዓለም እስኪያልፍ ድረስ የሚነሱ ሊቃውንት ደግሞ ምስጋናዋን ክብሯን ይናገራሉና ና ስብሀተ ፍቅርኪ ማርያም ኲሎ አሚረ በልሳነ ኲሉ ይጸጊወ እየፈራ ባረ ድርቅን የማይፈራ አይፈራም። በቃ ወይ እየፈራ አባረ ድርቅን አይፈራም። የፍቅርሽ ምስጋና በልሳነ ሁሉ ይጸጊ፣ በሁሉ አንደበት ያብባልና በማለት መስክረዋል። ዳዊትም ህየንታ አዘውኪ ተወልዱ ለኪ ደቂቅ፣ በአባቶችሽ ፈንታ ልጆች ተተኩልሽ በማለት ንጽህናዋን ቅድስናዋን በተናገሩ በአበይት ነቢያት ፈንታ ደቂቅ ነቢያት፣ በነሱ ፈንታ ሐዋርያት ሰባ እርዲት ሊቃውንት እየተተኩ ዓለም እስኪያልፍ ድረስ የሚነሱ መምህራን ንጽህናዋን ቅድስናዋን ምሳሌዋን የሚናገሩ ናቸውና ሊቁ ይሄንን ይላል ይህ ብቻ አይደለም በሉቃስ 1፡48 ላይ እሷ ራሷ ቅዱስ ገብርኤል ነገደ መላእክትን ወክሎ ሲያመሰግናት ኤልሳቤጥም ቅዱሳንን ወክላ ቅዱሳትን ወክላ ስታመሰግናት እንግዲህ በቅዱስ ገብርኤል ና በኤልሳቤጥ ብቻ ተመስግኝ አልቀርም እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብላ ተናግራለች ና በልሳነ ኩሉ ይጸጊ ወይ የፈራ ባረ ብርዱን የማይፈራ ድርቁን የማይፈራ በትውልድ ሁሉ የሚያብብ የሚያፈራ ንጽህናዋ ቅድስናዋ ምስጋናዋ ዘላለማዊ ድንግልናዋ በትውልዱ በትውልድ ሁሉ ይነገራልና ሊቁ ይሄንን አየ ከዛ በኋላ ደግሞ በጣም በሚገርም መልኩ ባሕሩን የሚያደርቅ የደረቀውን የሚያረጥ ያን ድንቅ ተአምሯን ጠለ ህይወት ክርስቶስ የወለደች ቅድስት ድንግል ማርያምን ጌዲዮን ባያት ብዝት ግምጃ መስሎ ሊቁ ያመሰግናል እንግዲህ ጌዲዮን በመጽሐፈ መሳፍን ምዕራፍ ስድስት ከቁጥር 36 እስከ 40 በአውድማው የዘረጋት ያቺ ብዝት ግምጃ እጅግ ትደንቃለች። እንደውም መልአኩን ምን ይለዋል? ጸምር ለዘርጋ ይለዋል። ጠሉ ከሰማይ የሚወርደው ጠል በብዝት ላይ ይውረድ፣ ዳርና ዳሩ ግን ደረቅ ይሁን ይለዋል። መልአኩን ይሁንልህ አለው። እንግዲህ ጠሉ ብዝት ላይ ወረደ ዳርና ዳሩ ደረቀ ማለት ነው። እንግዲህ ይሄ ነው፣ እርጥቡን ደረቅ ደረቁን እርጥብ ያደርጋል ያለው። ይኸውም ለጊዜው ተደረገ። ፍጻሜው ግን ጸምር የእስራኤል ነው። ጠል የረደ የእግዚአብሔር ምሳሌ ነው። ጠሉ ወደ ጸምሩ መውረዱ እስራኤልን የመርዳቱ፣ በዳርና በዳር አለመውረዱ ደግሞ አይዛብን ያለመርዳቱ ምሳሌ ነበረ። ፍጻሜው ግን ጌዲዮን የዘረጋት ጸምር ጠሉ የወረደባት የእመቤታችን ምሳሌ ናት። ጠሉ የጠለ ምሕረት የክርስቶስ ምሳሌ ነው። ጠል ወደ ጸምር መውረዱ ጠለ ምሕረት ጌታ በእመቤታችን የማደሩ ምሳሌ ያመለክታል። በዳርና በዳር አለመውረዱ ደግሞ ጌታ በሌሎች ሴቶች ያለማደሩን ምስጢር ሲገልጽለት ነበረ። እንደገና ደግሞ ጌዲዮን ጸምር ልዘርጋ አለው። ይሄ ጸምሩ ደረቅ ይሁን፣ ይሄ ብዙት ግምጃው ደረቅ ይሁን ጠል ደግሞ በዳርና በዳውል ይውረድ በማለት ደግሞ በአንፃራዊነት ጌታን ይጠይቀዋል። ይሁንልህ ይለዋል። እንዳለውም ተደርጓል። ለጊዜው ጸምር የእስራኤል ነው። ጠሉ የመቅሰፍተ እግዚአብሔር ምሳሌ ነው። ጠል ወደ ጸምር ላይ አለመውረዱ እስራኤልን ያለማጥፋቱ፣ በዳርና መውደር መውረዱ ግን አይዛብን የማጥፋቱ ምሳሌ ነበረ በጌዲዮን ዘመን። ፍጻሜው ግን ጸምሬ መቤታችን ምሳሌ ነው። ጠል የዘር የሩካቤ ምሳሌ ነው። ጸምሩ ደረቅ መሆኑ እመቤታችን ያለ ዘር ያለ ሩካቤ በግብረ መንፈስ ቅዱስ የመውለዷ አምሳል ነበረ። ዳርና ዳሩ የሌሎች ሴቶች ምሳሌ ነው። ያጠል በዳርና በዳር መውረዱ ሌሎች ሴቶች ግን በዘርበሩ ካቤ መውረዳቸው ምሳሌ ነውና እመቤታችን፣ ያው እንግዲህ ጸምረ ጌዲዮን የጌዲዮን ጸምር ተብላ ትጠላለች እና ሊቁ አባ ሕርያቆስም በቅዳሴው በቁጥር 34 ላይ ጸምር ዘጌዲዮን የጌዲዮን ጸምር አንች ነሽ በማለት ያው ያመሰግናታል። አባ ጊዮርጊስም በአርጋኖን መጽሐፉ ላይ ምን ይላል? ጸምረ ጌዲዮን ትትሜሰል በድንግል የጌዲዮን ብዝት ግምጃ በድንግል ትመሰላለች። ምድር በመለዋ ደረቅ ስትሆን በላይኛው ዝናብ ካፊያነት ለምልማ ተገኝታለችና ከሰማያዊ አባቱ እቅፍ የወረደ የበረከት ጠልን ድንግል እንደተቀበለች ሁላቸው ሴቶች ከዚያ ጠል ሳይነካቸው ለመሸከም ዝግጁ አልነበሩምና። ዳግመኛም ብዝቲቱ ግምጃ ደረቆና ተገኘች ምድር በመለዋ ከዝናብ ካፊያ የተነሳ የለመለመች ስትሆን ሁላቸው ሴቶች ከተፈጥሯዊ ልማድ ዘር ነጠብጣብ የተነሳ ሲጸንሱ ድንግልን የዘር ነጠብጣብ እንዳልነካት ድንግል ግን በዚህ ስርዓተ ተፈጥሮ ከእነርሱ ጋር ስላልተባበረች የመጽነሷ ምስጢር ልዩ ነው፣ የመውለዷ ምስጢር ልዩ ነው በማለት በእውነት በእውነት ሊመስለዋል። ስለዚህ ስመ ብኪ ጠለ ተአምር እንተርደቶ ነጸረ ጌዲዮን ሀበ ሰፋ አምሳለኪ ጸምረ በማለት በእውነት ተአምር ጠል የወረደባት ጠለ ምህረት ኢየሱስ ክርስቶስን በማህጸኗ በግብረ መንፈስ ቅዱስ ፀንሳ የወለደች ጌዲዮን የተመለከታት ብዝት ግምጃ የቅድስት ድንግል አምሳ መሆ መሆኗን፣ አባ ጽጌ ድንግልና አባ ገብረ ማርያም ዘደብረ ብርሃንታ ደርሰዋል። 2014 ጥቅምት 21 በሚቆመው ማሕሌተ ጽጌ ላይ እንግዲህ የልዩ ምስጋናዋ ይደርስላታል። የቅድስተ ቅዱሳን የድንግል ማርያም ረድኤቷ፣ በረከቷ፣ ንጽህናዋ፣ ቅድስናዋ፣ ጣዕመ ፍቅሯ ከሁላችን ጋር ይሁንላለሁ። ሌላ ደግሞ በላይ ቤት የሚቆም አለ። በመጨረሻ ነግራቸዋለሁ። እንዘታ ዋቅ ፍዮ ና ክበበ ጌራ ወርቅ እንዳለፈው መጀመሪያው ሳምንት ላይ ስለተረጎምሁት እዛ ለሄዳችሁ ብትሰሙት መልካም ይመስለኛል ብዬ ወደዛ ጠቁማቸኋለሁ። ቀጣዩ ማሕሌተ ጽጌ እንዲህ ይላል። ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ወዘመነ ፍሬ ጽጋብ ዘአመተ ረሃብ ፍዳ ብኪ ተአምረ ዘይቤ ዩኤል ነቢይ ኤልዳ ያንጸፈጽፍ እማዕድባሪሁ ወእማውግሪሁ ለይሁዳ ፀቃዋ መዓር ቅድው ወሃሊብ ጸዓዳ ይንግዳ። አበባ ዘመን ይሆንሽ የትንቢት አዝመራ ማርያም በረሃብ ዘመን ፈንታም የጥጋ ፍሬ ዘመንን ይሆንሽልን ነጭ ወተት የሚጣፍጥ የማር ወለላ ከይሁዳ ተራሮችና ኮረብቶች ይንጸፈጸፋል ሲል የኤልዳ ነቢይ እዩኤል የተናገረው ትንቢት ባንቺ ታወቀ ባንቺ ተረዳ በማለት እንግዲህ እጅግ እጅግ የሚገርም ከትንቢተ ኢዩኤል የእመቤታችን አምሳል ተነግሯልና ያንን በመጥቀስ በእውነት ያንን በመጥቀስ ሊቃውንቱ ደርሰውላታል። በረከቷ ረድኤቷ አይደርብን። ኢዩኤል የሁለቱ ነገድ ነቢይ የነበረው ኢዩኤል እንዲህ ይላል። በተለይ በምዕራፍ 3 ቁጥር 18 ላይ እንዲህ ይላል፣ በዚያም ቀን እንዲህ ይሆናል ተራሮች ማዕረን ያንጠበጥባሉ፣ ኮረብቶችም ወተትን ያፈሳሉ፣ በይሁዳም ያሉት ፈፋዎች ሁሉ ውሃን ያጎርፋሉ፣ ከእግዚአብሔር ቤት ምንጭ ይፈልቃል ይላል። ይሄ በጣም የሚገርም ትንቢት ነው። ይኸውም እንግዲህ ነቢየ እግዚአብሔር ዩኤል የተናገረው ትንቢት የሚያስረዳው ምንድን ነው? አምስት ሺ ከአምስት መቶ ዘመን ሲፈጸም፣ በረሃበ ነፍስ በጽምአ ነፍስ፣ በነፍስ ረሃብ በነፍስ ጥም ስንሰቃይ የኖርነውን እኛን ለማዳን የክብር ባለቤት ወልደ እግዚአብሔር ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ፣ ምግበ ርሁባን ክርስቶስ ከቅድስት ድንግል ማርያም ተወልዶ፣ ስቴ ጽሟን ኢየሱስ ክርስቶስ የተጠሙት መጠጣቸው ከቅድስት ድንግል ማርያም ተወልዶ የሚያደርገውን ነገር ኢዩኤል ሲናገር ነበረ። ይኸውም እንግዲህ ምን ይላል? በዚያም ቀን እንዲ ሆናል ተራሮች፣ ማአርን ያንጠበጥባሉ ኮረብቶችም ወተትን ያፈሳሉ። በማለት በማአር የተመሰለች ኦሪትን፣ በወተት የተመሰለች ወንጌልን፣ በተራራ በተመሰሉ በሐዋርያት፣ በኮረብታ በተመሰሉ በሰባ ሁለቱ አርዴት እንድነገሩ ማድረጉን ሲናገር ነው እና ማርና ወተት ያፈሳሉ በማለት ይህን ነገር የተናገረው፣ ማር የተባለችው እንግዲህ ኦሪት ናት። እንደሚታወቀው ማር ሲነኩት ያጣብቃል ይይዛል፣ ማይለቅ ይመስላል። ግን በውሃ ስትታጠቡት ወዲያው ይለቃል። እንግዲህ ኦሪትም ስትሰራ ኦሪትም ስትሰራ ለጊዜው ማታልፍ መስላ ነበረ በኋላ ግን አልፋለች እና በማር ይመስላታል። ወተት ወንጌል ናት ወተት ይላሉ ሊቃውንት አባቶቻችን። ወተት ለጊዜው ሚለቅ ይመስላል ግን አይለቅም። ወንጌልም ስትሰራ ምታልፍ ትመስል ነበረ ግን አላለፈችም። እስከ ዕለተ ምጽአት ትነገራለች እና በተለይ አሰርቱ ቃላትን እና ወንጌልን በተራራ በተመሰሉ በሐዋርያት እንድትነገር ያደርጋል። ከተራራ ማለቱ ተራራ ከፍ ያለ እንደሆነ ሐዋርያትም ልዑላን ክቡራን መሆናቸውን መናገር ነውና፣ በኮረብታ በተመሰሉ ደግሞ ኮረብታ ዝቅ ያለ እንደሆነ የሐዋርያት ተማሪዎች ሰባ ሁለቱ አርዴት ናቸው፣ በእነሱ እንድትነገር ለማድረጉን ሲያጠይቅ፣ እንግዲህ በዚያም ዘመን እንዲሆናል በማለት በተለይ ተራሮች ማዕረን ያንጠበጥባሉ፣ ኮረብቶችም ወተትን ያፈሳሉ ይላል። እንግዲህ ፈፋዎች ሁሉ ውሃን ያጎርፋሉ ከእግዚአብሔር ቤት ምንጭ ይፈልቃል በማለት እንግዲህ እንደምታቁት ከቤተ እግዚአብሔር በምንጭ የተመሰለ ልጅነት ሥጋው ወደሙ እንዲሰጠን እንደሚያደርግ ሲናገር ነው። ይኸውም እንደምታቁት የክብር ባለቤት ጌታችን በመስቀል ተሰቅሎ ሳለ ከወታደሮች አንዱ ለንጊኖስ የሚባል ጌታን አለን የለን ብሎ በተሳለ ጦር ቀኝ ጎኑን በወጋው ጊዜ ትኩስ ደምና ንጹሕ ውሃ ፈሰሰ። ያ ትኩስ ደም ለመጠጣችን ነው፣ ንጹሕ ውሃ ደግሞ ለጥምቀታችን ነው፣ ልጅነት ነው። ካህኑ ውሃውን በብርት አድርጎ በባረከው ጊዜ ውሃው ተለውጦ በግብረ አምላካዊ ከጌታ ቀኝ ጎን የፈሰሰ ማየገቦን ይሆናል፣ የጎኑን ውሃ ይሆናል። በዛ ተጠምቀን ልጅነትን አግኝተናል። ከስላሴ ዳግመኛ ተወልደናልና ከቤተ እግዚአብሔር ምንጭ ይፈሳል ይፈልቃል ማለቱ በእውነት ልጅነት እንደሚሰጥ ያመለክታል ማለት ነው። ስለዚህ ይሄን ሁሉ ልጅነትን፣ ስጋው፣ ደሙን፣ ወንጌልን የሰጠንን ጌታ ደግሞ ቅድስት ድንግል ማርያም ወልደዋለችና፣ ይሄ ብኪት አምረ በአንቺ ይሄ ነገር ታወቀ ተረዳ በማለት አባ ጽጌ ብርሃንና አባ ገብረ ማርያም ዘደብርሃንታ ቅድስት ድንግልን አመስግነዋታል። በተመሳሳይ መልኩ አባ ጊዮርጊስም ምን ይላታል? በእንዚራ ስብሀት መጽሐፉ ላይ ወአንቲ ካይበለ ዩኤል ነቃ በረከቱ ዳክመኛም የኢዩኤል የበረከቱ ምንጭ አንቺ ነሽ በማለት እንግዲህ ይጽፍላታል። በመዓዛ ቅዳሴ መጽሐፉ ላይ ደግሞ ምን ይላል? የኤልዳ ነቢይ የእዩኤል የምንጩ ቦታ የይሁዳ የማር ወለላ የእውቀት መፍለቂያ የህይወት የደህንነት መገኛ ከሚሆን ልጅሽ ከኢየሱስ ክርስቶስ ጋር በረድኤት ናይ በማለት እንግዲህ እጅግ የሚገርም ምስጋናን ያቀርብላታል። እና ብደግሞ ደስ ይለኛል፣ የኤልዳ ነቢይ የእዩኤል የምንጩ ቦታ የይሁዳ የመዓር ወለላ የእውቀት መፍለቂያ የህይወት የደህንነት መገኛ ከሚሆን ልጅሽ ከኢየሱስ ክርስቶስ ጋር በረድኤት ነ ይላታል። ቅዱስ ኤፍሬምም ምን ይላታል? እጅግ ጣፋጭ መዓዛ ያለው ፍሬን የምታፈራ የወይን ዛፍ ናት፣ ከእግዚአብሔር ቤት የምትንቆረቆር ምንጭ ናት በማለት እንግዲህ ኤፍሬም ሶሪያዊም በምስጋናው ላይ ያነሳታል። ስለዚህ ቅድስት ድንግል ማርያም ምግበሩ ሁባን ስትየጽሙዓን ኦሪትን ወንጌልን የሰራ የክብር ባለቤት ልጅነትን የሰጠን ስጋውና ደሙን የሰጠን ጌታችን፣ አምላካችን፣ መድኃኒታችን፣ ህይወታችን፣ ንጉሳችን፣ ብርሃናችን፣ ፀሐያችን፣ እረኛችን፣ የህይወት እንጀራችን፣ የህይወት መጠጣችንን ወልዳልናለችና። ይህንን እንግዲህ ሊቁ ይህንን በማንሳት እንግዲህ ቅድስት ድንግልን ያወድሳታል ማለት ነው። ስለዚህ ኦርቶዶክሳውያን ምእመናን ማሕሌተ ጽጌ ሲቆም ይሄ ሁሉ ምስጢር በሊቃውንቱ ሲዜም ምስጋናውን ከማቅረብ ባለፈ በጣዕመ ዜማ ባለፈ ደግሞ ምስጢሩን እዛ ቆማችሁ በማሰብ በማመስጠር በመረዳት ከበረከቱ ተቋዳሽ እንድትሆኑ ያው መልእክቴን አስተላልፋለሁ። እንዘ ታሃቅፍዮ ለሕፃንኪ ጽጌ ጻዳ ወቀይ አመ ቤተ መቅደስ ቦእኪ በዕለተ ተአምር ወንጽ ንኢ ርግቤ የተናዘዝን የምላህ ወኒ ሰናይቴ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርህሩ ያው እንዳለፈው ነው ነጭም ቀይም አበባ ልጅሽን ታቅፈሽ በተአምርና በንጽህና እለት ወደ ቤተ መቅደስ በገባሽ ጊዜ ርግበ ኖኅ፣ ርግበ ዳዊት፣ ርግበ ሰሎሞን ከሀዘን ከለቅሶ ታረጋግኝ ዘንድ ነይ መልካማኤ ደስተኛ ከሆነው ከገብርኤልና ና እንዳንቺ ርህሩ ከሆነው ከሚካኤል ጋራ ነይ የሚለው ምስጋና እጅግ ደስ የሚያሰኘው ምስጋና ስዕለ ማርያም ወጥቶ እየታጠነ እምቤታችን ደግሞ ንኢ ስንላት በረድኤት መታ ማሕሌት የቆሙትን ወዳጆቿን ሁሉ ምትባረክልበት በመሆኑ ይሄንን ትርጓሜው እንዳለፈው ነው። ሌላው ክበበጌራ ወርቅ ጽሩይ ምንቆ ባህሪ ዘይሀቱ ዘተጽፈ ብኪ ትእምርተ ስሙ ወተስካረ ሞቱ አክለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አንቲ ኩሎ ታሰግድ ይሎቱ ወለኪኒ ሰግድ ውእቱ ትርጓሜው እንዳለፈ ነው። ስለዚህ ክቡራን ሚመናና ሚመናት ትመስል ምኪን በደንብ አድርጋችሁ ምስጋናዋ በመቆም ቀጥሎ ደግሞ ስብሐተ ፍቅርኪ ማርያምን ብለቤት፣ ደግሞ ቅድም የነገርኳችሁን ስለ ኢዩኤል የኤልዳው ነቢይ ያየውን ሁሉ በመቆም ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ረድኤቷን በረከቷን ፍቅሯን ጣይመ ፍቅሯ መልእክቴን በማስተላለፍ የዛሬውን መርሀ ግብር እንፈጽማለን። በሚቀጥለው ሳምንት ደግሞ የሚቆመውን የማሕሌተ ጽጌ ምስጋናዋን ይዤላችሁ ቀርባለው። ሰላም እግዚአብሔር ከሁላችን ጋር ይሁን። የምንቤታችን ረድኤቷ በረከቷ ከሁላችን ጋር ይሁን። በስብሐት ለእግዚአብሔር።